የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሃ ጋረደው በጉብኝቱ ወቅት እንደገለጹት የይርጋ ጨፌ ከተማ ፖሊስ ባለድርሻ አካላትን በማስተባበር የህብረተሰቡን ሰላምና ደህንነት ለማስጠበቅ በየቀበሌያቱ የአገልግሎት መስጫ ማዕከላትን ማስገንባቱ የሚበረታታ ነው። ህብረተሰቡም ለፖሊስ ያለውን የተዛባ አመለካከት ተቀይሮ አብሮ መስራት ችሏል ያሉት ኮሚሽነሩ ይህንና ሌሎች ለውጦችም ፖሊስና ህብረተሰቡ አብሮ በመሆን መስራት ይገባቸዋልም ብለዋል። እና ህዝብ በጋራ በፈጠሩ ትስስር ምክንያት ህዝቡ ፖሊሱ ለሚሰጠው አገልግሎት ከፖሊስ ጎን መቆም አለብን ብለው በተለያዩ የክልላችን አካባቢዎች በርካታ የፖሊስ አገልግሎት መስጫ ማዕከላትን እየተገነቡ ነው። በሚሊዮን የሚቆጠር ገንዘብ ማህበረሰቡ ኮሚቴ መርጦ ራሱ እየሰራ ለፖሊስ አገልግሎት እያስረከበ ነው። በጌዲኦ ዞን ይርጋጨፌ ከተማም ዛሬ የተገኘንበት ምክንያት አንዱ ማህበረሰቡን ለማነቃቃት ወጣቱን ለማነቃቃት የአካል ብቃት፣ የከተማ ጽዳት፣ እነዚህ ሁሉ ፖሊስና ህዝቡ በጋራ የሚሰራቸውና ፖሊስና ህዝብን የሚያቀራርቡ ጉዳዮች ስለሆኑ ይህን ለማድረግ ነበር የመጣ ነው። በተሳካ ሁኔታ እየሄደልን ነው ማለት ነው። የጌዲዮ ዞን ፖሊስ አዛዥ ኢንስፐክተር ብሩ ማርቆስ የይርጋጨፌ የከተማ አስተዳደር ፖሊስ የከተማዋን ነዋሪ በማስተባበር ያከናወነው ተግባር የሚደነቅ መሆኑን ተናግረው ሌሎችም በዞኑ ያሉ ወረዳዎችና የከተማ አስተዳደሮች ልምድ እንዲወስዱ እየሰራን ነው ብለዋል። ህዝቡ በዚህ ልክ ባይተባበር ይህንን ተቋም መገንባት እንደማይቻል ማየት ይቻላልና ይሄ ትልቁ የአንበሳን ድርሻ እየተወጣ ህብረተሰቡ ስለሆነ በዛ አጋጣሚ ቴንኪ ለማለት ይፈልጋለሁ ውጭ ትልቁ የፖሊስ ተቋም ለስራ ምቹ እንዲሆን አገልግሎት ፈላጊ ማህበረሰብ አገልግሎቱን ለማግኘት በሚመጣበት ቦታ ሁሉ በትክክል አገልግሎት ማግኘት እንዲችል የአገልግሎት መስጫ ቦታ ወይም ደግሞ ጽፈት ቤት ምቹና ማራኪ መሆን ስላለበት እንደ ዞናችን በሁሉም አካባቢ ይህንን ተደራሽ ለማድረግ እየተሰሩ ያሉ ስራዎች አሉ። የይርጋ ጨፌ ከተማ አስተዳደር ከንቲባ አቶ ታደለ ጥላውን በበኩላቸው ፖሊስ በሁሉም ዘርፍ ለውጥ እንዲያመጣ ከተማ አስተዳደሩ በቅርብ ሆኖ እየተከታተለ እንደነበረ አንስተው በከተማው የሚሰሩ ሌሎችም የልማትና የመልካም አስተዳደር ስራዎችም ከተማ አስተዳደሩ ከህብረተሰቡ ጋር በመሆን ይሰራለም ብለዋል። በቀጠና ደረጃ የተሰሩ የፖሊስ ጣቢያዎች እንዲሁም ደግሞ በከተማ ደረጃ የተሰሩ ከዚህ በፊት የተመረቁ እና አሁንም ያለው በሂደት ላይ ያለው የሚሰሩ ፕሮጀክቶችን ነው እናያየ ነው። ከዚህ ቀጥሎም ያለው የፖሊስ በአቅሙ ማህበረሰብን በማስተባበር አደባባዮችን ለማልማት ፕሮግራም ይዘዋል። እሱ ጋር ታይዞ ከተማ አስተዳደሩ አጠቃላይ ስራዎችን በተቀመጠው ሮድ ማፕ እንዲመራ አቅጣጫ ማስቀመጥ እያንዳንዱ ስራዎችን ደግሞ በሚያስፈልገው በየትኛውን ድጋፍ ውስጥ ከዚህ በፊትም እንደነበረ ሁሉ አሁንም አጠናክረው የሚቀጥል ነውና የሚሆነው። የይርጋጨፌ ከተማ አስተዳደር ፖሊስ አዛዥ ምክትል ኢንስፔክተር ፍቃዱ ሲሳይም በህብረተሰቡ ተሳትፎ ተገንብተው የተጠናቀቁ ፕሮጀክቶች በአጭር ጊዜ ውስጥ የተሰሩ መሆናቸውን ተናግረው፣ ፖሊስና ህብረተሰቡ አብሮ ከሰራ የማይፈታ ችግር አለመኖሩን የተሰሩ ፕሮጀክቶች ማሳያ ናቸው ሲሉም ተናግረዋል። ከከተማ አስተዳደሩ በጋራ በመሆን በየጊዜ ህዝቡን በማነቃቃት በችግር ቦታ ደርሰን ብርሰውን አሳትፈን የወንጀል መከላከልን ስራ እየሰራ ናለ ነው። በዚህ ልክ ደግሞ ህብረተሰቡ ከኛ ጎን ሆኖ ያንን አደባባይ እንግዲህ ለመስራት በአንድ ሳምንት ውስጥ ነው ወደ ሁለት መቶ ምናምን ሺህ ብር ያገኘ ነው። ቀጣይ ሳምንት ላይ ከዛ የበለጠ ገንዘብ ወይም ድጋፍ እንደሚናገኘ ያምናለሁ።